ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 7 ዲግሪ ዌስት በ12604 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረ ገጻችን ፍኖተ ዶት ኦርግ ኤፍአይ ኤንኦ ቲኢ ኦአርጂ በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምናመሻችሁ አድማጮቻችን፣ ዛሬ ቅዳሜ ታህሳስ ሁለት ቀን 2008 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። በቅድሚያ ዜና እናሰማለን። በማስከተልም በየ 15 ቀን አንድ ጊዜ የምናቀርብላችሁ ሙዚቃ ጓዳ ዝግጅታችንን አሰምተን የዛሬ የመጀመሪያ ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው የአዲስ አበባ ጎራባሽ ከተሞችን ወደ አዲስ አበባ ለመጠቅለል በወያኔ የወጣውና የአዲስ አበባ ማስተር ፕላን በሚል ስም የተጠቀሰውን እቅድ በመቃወም በተማሪዎች የተጀመረው ተቃውሞ በሁሉም የአገሪቱ ክፍል እየተዳረሰ ሲሆን ከቀን ወደ ቀን ሕዝባዊ ቁጣ እየጨመረ አደባባይ የሚጠው ሕዝብ እየበረከተ በመጣ ቁጥርም ያገዛዙ ነፍሰ ገዳይ ጦር አጋዚም በህዝብ ላይ ግፍ እየፈጸሙ ቀጥሎበታል። በዚህ መሰረት በትላንትና ሁለት በምዕራብ አሩሲ በአዳባ ከተማ ቁጣውንና ብሶቱን አደባባይ ለመግለጽ በወጣው ህዝብ ላይ የአጋዚ ጦር በከፈተው ተኩስ ለጊዜው ቁጥራቸው አልታወቀ ሰዎች መሞታቸው የተገለጸ ሲሆን አንዳንድ ወገኖች የሞቱ ሰዎች ቁጥርን አስር ያደርሱታል። በወሊሶም ህዝቡ በነቂስ ወጥቶ የወያኔን አገዛዝና ፖሊሲ በመቃወም ድምጹን ማሰማት ብቻ ሳይሆን የመኪና መንገዶችንም በድንጋይ ዘግቶ ውሏል። በምዕራብ ሸዋ ህዝቡ የተቃውሞ ሰልፍ ማድረግ ብቻ ሳይሆን የወያኔ ሹመኞችን በማባረርም የመኪና መንገዶችን በመዝጋት ቁጣውንና ብሶቱን እየገለጸ ይገኛል። ይህ እንደ ሰደድ እሳት እየተቀጣጠለ ያለውን ህዝባዊ ተቃውሞ ለመክታት የወያኔ አገልጋይና ተላላኪ ሆዴር ከአዲስ አበባ ጎራባች ከተሞች ወደ አዲስ አበባ የሚተቀለሉት ህዝቡ መክሮባቸውና ተወያይቶባቸው ይሁን ታካገኙ ብቻ ነው በማለት የማዘናጊያ መግለጫ ያወጣ ሲሆን ወያኔ ከአመት በፊት ህዝቡ ከአርባ በላይ ሰው መስዋዕትነትም በመፈለግ ለጊዜው ቢያስታግሰውም አሁን ህዝቡን እየቀጣን ተግባራዊ እናደርጋለን በማለት የቀሰቀሰው ተቃውሞ እንዳለፈው አመት በሽንገላ የሚቆም ብቻ ሳይሆን ጥያቄውንም ከመሬት ዘረፋና ወረራ ባለፈ የመብትና የዲሞክራሲም እየሆነ መምጣቱን ጉዳዩን የተከታተሉ ጉዳዮች ይገልጻሉ። በሌላ በኩል ደግሞ በመላው ዓለም በተለያዩ ክፍለ ዓለማት የሚገኙ ኢትዮጵያን የትግል አጋሪነታቸውን ለመግለጽና የወያኔን አረመናዊ የግድያ ደብደባና ስርን በመቃወም ሰላማዊ ሰልፍ እያደረጉ መሆናቸው ሲታወቅ፣ ዘረኛና አምባገነኑን የወያኔ አገዛዝ ለመጣል ሁሉም ዜጋ በመተባበርና በህብረት በወያኔ ላይ እንዲነሳም ጥሪ አቅርበዋል። በዛሬ ሁለቱም በወለጋ ዩኒቨርሲቲ ከፍተኛ የሆነ ተቃውሞ መቀስቀሱ ሲታወቅ፣ በአምቦም ለገበያ የወጣ ህዝብ አጋጣሚውን ተጠቅሞ ጩኸት ማሰማያ አድርጎት መዋሉ ሲታወቅ በግንደበረትም ህዝባዊ ተቃውሞ በሰላማዊ ሰልፍ መካሄዱ ተፈጠዋል። በሐረርጌ ባሪስና በባሌን ተመሳሳይ ሰላማዊ ሰልፎች መካሄዳቸው ሲታወቅ በናትሬት የኦሮሞ ብሔራዊ ኮንግረስ የጠራው ሰላማዊ ሰልፍን ለማደናቀፍ የወያኔ መሪዎች የፓርቲውን ከፍተኛ አመራር የሆኑትን አቶ በቀለ ገርባና አቶ በቀለ ነጋን ፖሊሶች ይዘው ከዋከቧቸው በኋላ እንደለቀቋቸው ታውቋል። በሰሜን ሸዋም በግንደበረት በገብረ ጉራቻ ከፍተኛ ህዝባዊ ተቃውሞም እንደተቀሰቀሰ ተከፈተ ተሰምቷል። የወያኔ ቡድን መሪዎች የአዲስ አበባ አጎራባሽ ከተሞችን ወደ አዲስ አበባ ለመጠቅለል ያወጣውን ዕቅድ ተከትሎ የተቀሰቀሰው የተቀሰቀሰውን ህዝባዊ ተቃውሞ የአገዛዙ ቀኝ እጅ የሆኑ ፀረ ሽብር ብርጌድ አባላትና የወያኔ ፌደራል አባላት ህዝባዊ ተቃውሞውን የተቀላቀሉና የደገፉ መሆናቸውን ክፉኛ እንዳሳሰበውና እንዳስተነገጠው ታውቋል። የወያኔ ደህንነት መስሪያ ቤት ለወያኔ መሪዎች እንዳረጋገጠው አንዳንድ የጸረ ሽብር ብርጌድና የፌደራል ፖሊስ አባላት በግልጽና በስውር ህዝባዊ ተቃውሞውን እንደደገፉና እየተቀላቀሉ መሆናቸውን ማሳወቁ ሲገለጽ የወያኔ ጦር ውስጥም ህዝባዊ ተቃውሞ እንዳይነሳ በሰራዊት ውስጥ የማጥራት እርምጃ በአስቸኳይ መሰራት እንዳለበት የወያኔ የጦር አለቃ ሳሙራ ዩኒስ መናገሩ ተሰምተዋል። በተያያዘ ዜናም በፍቼ ከተማ ኮማንዶ ከተማ የከተመው የወያኔ ጦር የወያኔ መሪዎች ዘንድ መታመን ስላጣና የራሳቸውን ጥያቄ ሊጠይቁ ይችላሉ ስለተባለ ከካምፓቸው ውጪ ለምንም ተግባር እንዳይወጡ ትዕዛዝ መተላለፉን የወያኔ መከላከያ ምንጮች አስታውቀዋል። አድማጮቻችን ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በምዕራብ አፍሪካ የምትገኘው ጋምቢያ እስላማዊ ሪፐብሊክ መሆኗን የአገሪቷ ፕሬዝዳንት ያያ ጃሜ በቴሌቪዥን ባሰሙት ንግግር አስታውቋል። ጃሜ በሰጡት መግለጫ አብዛኛው የአገሪቱ ሕዝብ የእስልምና ሃይማኖት ተከታይ ስለሆነ የቅኝ ገዢዎች ጣሉብንን የባህልና የእምነት ጫና አስወግደን ሀገራችንን እስላማዊ ሪፐብሊክ እንደትሆን መርጠናል ብለዋል። ዜጎች አለባበሳቸውን እንዲቀይሩ የማይገደዱ ሲሆን፣ የሌላ እምነት ተከታዮችም በነጻ መንቀሳቀስ ይችላሉ ብለዋል። ፕሬዝዳንቱ በስልጣን ላይ ከ21 ዓመታት በላይ የቆዩ ሲሆን መንግስታቸው በአገሪቱ ውስጥ ባለው የሰብአዊ መብት ረገጣ ምክንያት ከምዕራብ አገሮች ጋር አለመግባባት ፈጥሮ እንደነበር ይታወሳል። በእስያ አገር ፓኪስታን ፓኪስታንና ኢራን በአፍሪካ ደግሞ ሞሪታኒያ እስላማዊ ሪፐብሊክ መንግስት የመሰረቱ መሆናቸው ይታወቃል። በብሩንዲ ዋና ከተማ በቡጁምቡራ ቅዳሜ ታኅሳስ ሁለት ቀን 2008 ዓ.ም የ21 ሰዎች አስከሬን መንገድ ላይ ተጥሎ የተገኘ መሆኑን የዜና ምንጮች ገለጹ። አብዛኛዎቹ ወጣቶች ሲሆኑ እጃቸውን ወደ ኋላ ታስረው በጥይት የተገደሉ መሆናቸውም ታውቋል። ይህ ግድያ የተፈጸመው የአማጽያን ኃይሎች በሁለት ወታደራዊ ካምፖች ላይ ወረራ አካሄደው ጉዳት ባደረሱ ከአንድ ቀን በኋላ ነው። የተባበሩት መንግስታትና ሌሎች ዓለም አቀፍ ድርጅቶች በብሩንዲ ያለው ችግር በውይይትና በእርቅ ካልተፈታ ወደ አጠቃላይ የእርስ በርስ ሰልቂት ሊያመራ የሚችል መሆኑን በተደጋጋሚ ማስጠንቀቃቸውም አይዘነጋም። በተያያዘ ዜና በአሜሪካ አሳሳቢነት የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል በሚቀጥለው ሳምንት ሐሙስ የብሩንዲ ጉዳይን አስመልክቶ አስቸኳይ ስብሰባ ጄኔቫ ላይ የጠራ መሆኑ ታውቋል። ካውንስሉ የሚወስነው ውሳኔ ዝርዝር ባይታወቅም በብሩንዲ ያንዣበበውን አስጊ ሁኔታ ለማስወገድ ይችላል በሚባሉ መፍትሄዎች ላይ ውሳኔ ይሰጣል ተብሎ ይጠበቃል። ላለፉት ሁለት ቀናት በቱኒዚያ ዋና ከተማ በቱኒዝ ሲወያዩ የቆዩት የሁለቱ የሊቢያ ተጻራሪ አስተዳደር ወኪሎች በሚቀጥለው ሳምንት በሮማ ከተማ በሚካሄደው ስብሰባ ላይ የሚቀርበውን የተባበሩት መንግስታት ድርጅት የእርቅ ሀሳብ ለመቀበልና ፊርማቸውን ለማኖር የተስማሙ መሆናቸው ተገለጸ። ስምምነቱ አንድ ብሔራዊ የአንድነት መንግስት ለመፍጠር ሲሆን ዝርዝሩ ምን እንደሆነ አልታወቀም። በቱኒዝ የተደረገውን ስምምነት የእያንዳንዱ አስተዳደር ምክር ቤት ገና ያላጸደቀው ቢሆንም በሁለቱ በኩል ያሉት አብዛኛዎቹ አባላት ስምምነቱን ይደግፉታል በማለት ተወካዮቹ ተናግረዋል። ናይጄሪያ በቦኮ ሀራም እንቅስቃሴ ምክንያት ከቤት ንብረታቸው ተፈናቅለው ወደ ተለያዩ የሀገሪቱ ክፍሎች የተሰደዱትን ሁለት ነጥብ ሶስት ሚሊዮን ዜጎቿን ከሚቀጥለው የፈረንጆቹ ዓመት መጀመሪያ ጀምሮ ወደ የቤታቸው እንዲመለሱ የምታደርግ መሆኗን ፕሬዝዳንት ቡሃሪ ገለጹ። አብዛኛዎቹ ስደተኞች የተፈናቀሉባቸው ከተሞችና መንደሮች የመንግስት ወታደሮች ከቦኮ ሐራም ታጣቂዎች ነጻ ያደረጓቸው ሲሆን ቦኮ ሐራምን ለማዳከምና ለመደምሰስ እየተወሰደ ያለው ወታደራዊ እርምጃ ተጠናክሮ የቀጠለ መሆኑን ታውቋል። ስደተኞቹን ለማጓጓዝም ሆነ መልሶ ለማቋቋም ብዙ ገንዘብና በርካታ የግንባታ ሥራ የሚያስፈልግ መሆኑም ተገልጿል። አድማጮቻችን፣ ለዛሬ አጠናቀር ነው ዜና በዚሁ ይጠናቀቃል። ዕቃ ጓዳ በየሁለት ሳምንቱ ቅዳሜ በፍኖተ ዲሞክራሲ አንድነት ድምፅ እየተዘጋጀ የሚቀርብ የኢትዮጵያ ሙዚቃን አመጣት እድገትና አሁን ያለበትን ሁኔታ የምንዳስስበት ፕሮግራም ነው። የተከበራችሁ የፕሮግራማችን ተከታታዮች፣ በዚህ ፕሮግራማችን የምንመለከተው የዘፈንን ስታይል ነው። ባለፈው እንዳስተዋወቅ ነው ዘፈን አንዱ መለያው በጭብጨባ መታገዙ ነው። በዚህ ፕሮግራም ውስጥ የተለያዩ የብሔረሰቦች ሙዚቃዎችን እናዳምጣለን። ዋናው ቁም ነገር ግን የብሔረሰቦች ሙዚቃ የአሰራር ትስስር ያለው በመሆኑ ባህሪያቱን ለያይቶ ለማስቀመጥ በውስጣዊው የዜማ ህጋዊ አቀራረጽ ስልት ተነስተን አንድነቱን ለመመልከት የምናገኘውን ማስረጃ ያህል በውጫዊው ቅርጽ በጆሮ ድምጫ ላይ ብቻ ተወስነን ከሚኖረን ግንዛቤ የተለየ ነው። በስልቱ በስታይሉና በሞዱ ላይ የምናገኛቸው ባህሪያት በይበልጥ የኢትዮጵያን ሙዚቃ ምንነትና የውስጥ ትስስሩን ግልጽ ያደርጉታል። ዘፈን በኢትዮጵያ ሙዚቃ ውስጥ ከፍተኛውን ቦታ የሚይዝ ለበዓል፣ ለሰርግ ወዘተ ማድመቂያ የሚያገለግል ህዝባዊ ጠባይ ያለው መሆኑን ደጋግመን ገልጸናል። ዘፈን በጭብጨባ፣ በእልልታ፣ በከበሮ በጭፈራ የሚታጀብ ነው። ዘፈን በኢትዮጵያ ውስጥ የተለያየ መስመር ተከትሎ የሚሰራ ነው። ሆኖም ግን በሞድና በስታይል የተለያየ አይደለም። ለምሳሌ የዶርዝኛ ኳየር አዘማመር አንዱ ምሳሌ ነው። ሌሎችም በትግርኛና በጉራግኛ ዘፈኖች ውስጥ የፈጣን ሪትም አጠባበቅ የተለየ ያስመስላቸው ይሆናል እንጂ በአንድ ስታይል ውስጥ ያሉ ናቸው። የኢትዮጵያ ብሔረሰቦች በቋንቋ ተለያይተው በሙዚቃ ባህላቸው የሚጋሩት በርካታ አሰራሮች አሏቸው። እንዲያውም በአንድ ቋንቋ ተናጋሪ መካከል ካለው ቅርበት የበለጠ በሌላ ቋንቋ ተናጋሪ ሙዚቃ ውስጥ የሚገኘው ቅርበት ያመዝናል። በመሆኑም ነው የጎንደር አገውኛ ዘፈን ከጎንደር አማርኛ ዘፈን የበለጠ ከወላይታ የሙዚቃ አሰራር ጋር የሚመሳሰለው። በቋንቋ አንድ ሆኖ በዘፈን ባህሪያቸው የሚለያዩትም ያንኑ ያህል በርካታ ናቸው ለምሳሌ በጎጃምና በጎንደር በሸዋና በወሎ አማራዎች መሃል የሙዚቃ አሰራር ልዩነት አለ በአሪስና በወለጋ፣ በጅማና በባሌ በሸዋና በሐረር ኦሮሞዎች መካከል የሙዚቃ አሰራር ልዩነት አለ በቋንቋ ግን አንድ ናቸው በሌላ በኩል ደግሞ በወሎ አማራ በወሎ ኦሮሞ በወሎ አገብ በወሎ ትግሬ መካከል የቋንቋ ልዩነት ሲኖር በሙዚቃ አሰራርና አቀራረብ ላይ ግን አንድ ናቸው። ኢትዮጵያ ውስጥ ያሉት የብሔረሰቦች ሙዚቃ እንዲዳቀሉ፣ እንዲዋሃዱ መንገድ የከፈተው የዘፈን ሙዚቃ ነው ቢባል ስህተት አይሆንም። ዘፈን በየበዓላቱ በልደት በሰርግ ወዘተ የማህበረሰቡን ባህላዊ እሴቶች ማስተዋወቂያ ሆኖ ስለሚያገለግል የኢትዮጵያ ሕዝብ በተለያዩ አጋጣሚዎች አንድ ላይ የኖረ በመሆኑ አሰራሩን፣ አቀራረቡን አንዱ ከሌላው ይወስዳል። የዘፈን ሙዚቃ ባህሪያትን ስንመለከት በአብዛኛው ስድስት ስምንተኛ በሆነ የጊዜ መለኪያ ወይም በሀገር ውስጥ ችክችካ ምት ብለን በምንጠራው አይነት መቅረቡ አይነተኛ ሲሆን ፈጠን ባለመንገድ ወይም ዝግ ባለ ምት ቢገለጽም እንኳ ይህንን መሰረታዊ ባህሪውን በጭብጨባ ወይም በከበሮ መታጀቡን አያስቀረውም። የሚከተለው ምሳሌያዊ ሙዚቃ ሙሉ በሙሉ የዘፈን ስታይልን ተከትሎ በጭብጨባና በመሳሰሉ ታጅቦ በመቀባበል የሚሰራ ሲሆን የሙዚቃ ባህሪውም ሪሰፓን ሶሪያል ወይም አንሽና ፈነሽ በሆነ መልክ የሚቀርብ ነው። በዚህ በአገውኛ ሙዚቃ ላይ አዝማቹ ከትግርኛው፣ ግጥሙ ከአማርኛው፣ እንቅስቃሴውና አቀራረቡ ከወሎ ኦሮምኛ ጋር የተዳቀለ መሆኑ ይስተዋላል። ሙዚቃውን እንሆ። ምሳሌ አንድ የዘፈን ሙዚቃ በአገውኛ። የሚከተለው ሙዚቃም በዘፈን ስታይል ውስጥ ያለ ነው። ችክችካ ተብሎ የሚታወቀው ምት ፈጠን ባለመልኩ ቀርቦ ይስተዋላል። ነገር ግን የዘፈንን ስታይል መከተሉን አላደናቀፈውም። ምሳሌ ሁለት የዘፈን ሙዚቃ አደርኛ።